ሻውን የምችለውን ያክል አግዝ እንጂ ሻው አይታመንም። አሁን የጠራ ነው ሚሊዮነሮችን ነው ወይስ ሚሊዮነር እንድትሆኑ ነው አደለ? የጠራ ነው። ጌምዞን ይቅርብህ፣ ለራስህ ማልና ሱስም ይሁንብህ። የበላይ ስልጠና ሱስም ይሆንብህ። የጀግናው ስልጠና በሞባይል ባንኪንግ እንድትገበያዩ፣ እንድትሻሻጡ፣ እንድትረዳዱ ደንበኛ እንድትከሆኑ ከዛ በዘለለ ደግሞ በቼክ የመገበያየት እድል እንዲኖራችሁ። ቢዝነስ ፕላን የሚያስፈልገው ለነጋዴ ብቻ የሚመስለዋለ አደለም። ለአምራችም ያስፈልጋል፣ ለአገልግሎት ሰጭም ያስፈልጋል። እስከ ዛሬ ግን በአፍሪካ ውስጥ ረቂቅ ቢዝነስ ፕላን ደግሞ የለም። ነገው ጀምሮ የሱን መታወቂያና የሱን የባንክ አካውንት ቁጥር ለማውጣትና ስራ ላይ ለማሰማላት ቃል እገባለሁ ለማለት